ዶናልድ ትራምፕ ፑቲንን ዘለፈ። በዩክሬን ምድር ጦርነቱ ተቀጣጠለ። የሩሲያ ዩክሬን ጦርነት በአንድ ጀንበር መፍትሄ አበጅለታለው ያሉት ዶናልድ ትራምፕ የነጩን ቤተ መንግስት ከተቆጣጠሩ በኋላ ነገሮች እሳቸው ባሰቡት ልክ እየሄደላቸው አይደለም። አንዴ የዩክሬን ፕሬዝዳንት ሲዘልፉ አንዴ ደግሞ ሩሲያን ሲወነጅሉ የነበሩት ፕሬዚዳንት ትራምፕ ልባቸው ለሩሲያ ያደላ ተብሎ ቢነገርባቸውም በዛሬው ዕለት ፑቲንን በሚመለከት አስገራሚ ንግግር አሰምተዋል። ሩሲያ እጅግ አውዳሚ የተባለ ጥቃት በዩክሬን ላይ ፈጽማለች። በዩክሬን ምድር ሰቆቃው እንደቀጠለ ነው። በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ቆዩ። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮም ላይክ በማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ የሩሲያ ዩክሬን ጦርነት አሁንም ማብቂያ የታጣለት ሺዎችን እየበላ የቀጠለ አስከፊ ጦርነት ሆኗል። በየዕለቱ መሽቶ በነጋ ቁጥር የዩክሬን ከተሞች በሩሲያ ጀቶችና ሚሳይሎች ይደበደባሉ፣ ሺዎች እንደ ቅጠል ይረግፋሉ፣ ከተሞች ተረት ሆነው ይቀራሉ። ታዲያም ሩሲያ ከሰሞኑ አስከፊ የተባለ ጥቃት ከፈጸመች በኋላ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በብስጭት ጦፈው ፑቲን ዘልፈዋል። ይህ ነገር ወዴት እያመራ ነው የሚለው ብዙዎችን እያሰጋ ነው። በዚህ በኩል ደግሞ ጂ ሰባት አባል ሀገራት ጦርነቱ ካልቆመ ማዕቀብ እንጥላለን እያሉ ነው። ትራምፕ የሩሲያን ፕሬዚዳንት እብድ ሆኗል ሲሉ ተቹ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቭላዲሚር ፑቲን በዩክሬን ላይ ትልቁን የአየር ጥቃት ማድረጋቸውን ተከትሎ እብድ ሆኗል ሲሉ ተቹ። ትራምፕ በሩሲያ ላይ ተጨማሪ ማዕቀቦችን ስለመጣል እያሰቡ መሆኑን በመግለጽ ሆኖም ግን የዩክሬን ፕሬዚዳንትን ተችተዋል። ትራምፕ በትሩት ሶሻል ላይ እንዳሰፈሩት ቪላዲሚር ፑቲንን አንድ ነገር አግኝቶታል፣ ሙሉ በሙሉ እብድ ሆኗል ብለዋል። ትራምፕ የዩክሬን መሪ በመተቸት በሚናገሩት መንገድ ለሀገራቸው ውለታ እየሰሩ አይደለም ያሉ ሲሆን ካፋቸው የሚወጣው ነገር ሁሉ ችግር ይፈጥራል፣ ማቆም አለበት ሲሉ ጽፈዋል። ትራምፕ ለጋዜጠኞች እንደተናገሩት ፑቲን ምን እንደሆነ አላውቅም፣ ምን ገጠመው? ብዙ ሰዎችን እየገደለ ነው፣ በዚህም ደስተኛ አይደለውም ብለዋል። በቀጣይ ለጥቃቶች ምላሽ በሩሲያ ላይ ተጨማሪ ማዕቀቦችን የመጣል ዕድል እንዳለም ጠቁመዋል። የዩክሬን ባለስልጣናት እንደተናገሩት ጦርነቱ ትልቅ የአየር ጥቃት በመሆኑ ወታደራዊ እርምጃ ሩሲያ እሁድ ምሽት ቢያንስ በ367 ድሮኖችና ሚሳኤሎች የዩክሬን ከተሞችንና ሌሎች ኢላማዎችን ደብድባለች። በጥቃቱ ቢያንስ 12 ሰዎች መገደላቸውን በመግለጽ ሌሎች ጥቃቶች ግን ብዙ ሰዎችን መግደላቸውን ሮይተርስ ዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሞስኮ በዩክሬን ላይ ያደረሰችውን ከባድ የአየር ጥቃትን ተከትሎ በሩሲያ አቻቸው ቭላዲሚር ፑቲን ደስተኛ እንዳልሆኑም ተናግረዋል። ትራምፕ በተለመደው ገጻቸው ምነካው ብዙ ሰዎችን እየገደለ ነው ያሉ ሲሆን አክለውም ፑቲንን ፍጹም እብድ ነው ሲሉም ተደምጠዋል። የዩክሬን ፕሬዚዳንት ቀደም ብለው ዋሽንግተን በቅርብ ጊዜ በሩሲያ ጥቃቶች ላይ የነበራት ዝምታ ፑቲንን የሚያበረታታ ነው ሲሉ በሞስኮ ላይ ጠንካራ ጫና እንዲሁም ደግሞ ጥብቅ ማዕቀቦች እንዲጣሉ አጥብቀው አሳስበዋል። ሩሲያ 367 ሰው አልባ አውሮፕላኖችና ሚሳኤሎችን በመተኮሷ በዩክሬን ባንድ ሌሊት ቢያንስ 12 ሰዎችን ስትገድል በደርዘን የሚቆጠሩ ደግሞ ቆስለዋል። ትራምፕ አሜሪካ በሩሲያ ላይ የምጥለውን ማዕቀብ ለመጨመር እያሰቡ እንደሆነ ተጠይቀው ሲመልሱ በፍጹም ብለዋል። የአሜሪካ ፕሬዚዳንት ከዚህም በፊት ደጋግመው ይዝቱ ነበር፣ ነገር ግን በሞስኮ ላይ ምንም አይነት ገደቦችን ተግባራዊ ለማድረግ ገና ነው ሲሉ ተናግረዋል። ብዙም ሳይቆዩ ትራምፕ በትሩዝ ሶሻል ላይ ባሰፈሩት መልእክት ፑቲንን በፍጹም አብዷል ሲሉ ጽፈዋል። የዩክሬን ፕሬዚዳንት ሩሲያ በምትፈጸማቸው ጥቃቶች ላይ የአሜሪካ ዝምታ ፑቲንን እያበረታታ ነው ሲሉ ቀደም ብለው ተናግረው ነበር። ሩሲያ ላይ ከበድ ያሉ ማዕቀቦችን ጨምሮ ጠንከር ያለ ጫና እንዲደረግባትም አሳስበዋል። የተወሰኑ ግዛቶችን ብቻ ሳይሆን መላው ዩክሬን መጠቅለል እንደሚፈልግ ሁልጊዜ የሚናገር ነበረ። ምናልባትም ይህ ትክክል ሊሆን እንደሚችል ማሳያ ነው። ነገር ግን ይህን ካደረገ ሩሲያን ወደ ውድቀት ያመራታል ብለዋል ትራምፕ የሩሲያውን አቻቸውን ብቻ ሳይሆን የዩክሬን ፕሬዚዳንት ጠንከር ባሉ ቃላቶች ተችተዋል። ለሀገሩ ምንም አይነት ፋይዳ እያደረገ አይደለም ብለውታል ካፉ የሚወጡ ቃላቶች ችግር ፈጣሪ ናቸው፣ ደስ አይለኝም፣ ና ቢያቁም ይሻላል ሲሉ ትራምፕ ለዜሌንስኪ ጽፈዋል። የዩክሬን አውሮፓውያን ሀገሮች በሩሲያ ላይ ተጨማሪ ማዕቀቦችን ቢያዘጋጁም አሜሪካ በበኩሏ የሰላም ድርድሮችን ለማሳለጥ እንደምትሞክር ና ይህ ፍሬያማ ካልሆነ እራሷ እንደምታወጣ ስትናገር ቆይታለች። ባለፈው አመት ትራምፕና ፑቲን አሜሪካ ጦርነቱን ለማስቆም ባቀረበችው የተኩስ አቁም ስምምነት ላይ ለሁለት አመት ያህል በስልክ ተነጋግረው ነበር። እንደሚታወሰው ደግሞ ሩሲያ የተቀናጀና ከፍተኛ የተባለ የአየር ላይ ጥቃት እንደፈጸመችባት ዩክሬን አስታውቃ ነበር። የሩሲያ ጦር ባንድ ጀንበር በ298 ሰው አልባ አውሮፕላኖች ና 69 ሚሳኤሎችን በመጠቀም ጥቃት መፈጸሙን የዩክሬን አየር ኃይል አስታውቀዋል። ሩሲያ ዩክሬን ላይ ባደረሰችው የአየር ላይ ጥቃት አስራ ሁለት ዩክሬናውያን ህይወታቸውን እንዳጡም የዩክሬን መንግስት አስታውቀዋል። ሁለቱ ሀገራት ከፍተኛ የተባለለትን የእስረኛ ልውውጥ ማድረጋቸው ከተሰማ በኋላ ነው ግዙፍና የተቀናጀ ጥቃት የተባለው የተፈጸመው። ጥቃቱን ተከትሎ የዩክሬን ፕሬዝዳንት ሩሲያ ላይ ጠንካራ ጫና ካልተደረገ ይህ ጭካኔ ሊቆም አይችልም የሚል አስተያየታቸውን ሰጥተዋል። ሩሲያ እንዲህ አይነት ጥቃቶችን እየፈጸመች ያለችው አሜሪካ ዝም በማለቷና ጉዳዩን ችላ በማለቷ የተነሳ ነው ሲሉም ተናግረዋል። የሩሲያ መከላከያ ሚኒስቴር በተመረጡ ቦታዎች ላይ ጥቃት መፈጸሙን አስታውቆ ለውትድርና አገልግሎት ይውላሉ የተባሉ አንድ መቶ አርባ ሁለት ቦታዎች ላይ ጥቃቱን ማተኮሩን ገልጿል። በሌላ በኩል ደግሞ የቡድን ሰባት የፋይናንስ ባለስልጣናት ሩሲያ በዩክሬን ላይ በምታደርገው ጦርነት የተኩስ አቁም ስምምነት ካልተስማማች ተጨማሪ ማዕቀቦችን ሊጥሉ እንደሚችሉም ዝተዋል። እንዲህ አይነቱ የተኩስ አቁም ስምምነት ካልተደረሰ ጫናዎችን ከፍ ለማድረግ እንደ ማዕቀብ መጨመር ያሉ አማራጮችን ጨምሮ ሁሉንም ሊሆኑ የሚችሉ አማራጮችን መፈተሻችን እንቀጥላለን ሲሉ የሶስት ቀናት ስብሰባው መጠናቀቅን ተከትሎ የወጣው የመጨረሻ መግለጫ አሳይቷል። ካናዳ ፈረንሳይ ጀርመን ኢታሊያ ጃፓን ዩናይትድ ኪንግደምና አሜሪካን ያቀፈው ቡድን ሰባት ጦርነቱን በገንዘብ የሚደግፉ ሀገራት ከዩክሬን መልሶ ግንባታ ተጠቃሚ እንዳይሆኑ በጋራ ለመስራት ቃል ገብተዋል። የካናዳ ፋይናንስ ሚኒስቴር ይህ ነጥብ በጣም ትልቅ መግለጫ ነው፣ ቁልፍ ምሰሶ ብለውታል። ነገር ግን ቡድኑ ቻይናን ጨምሮ ሀገራትን በጦርነቱ ውስጥ ያላቸውን ተሳትፎ ተከትሎ ስም ከመጥራት ተቆጥበዋል። ምዕራባውያን ቀደም ሲል ለሩሲያ የጦር መሳሪያ ታቀርባለች ብለው ቻይናን ይከሳሉ። በመግለጫው ሞስኮው ጦርነቱን እስክታቆም ድረስና በዩክሬን ላይ ለደረሰው ጉዳት ካሳ እስክትከፍል ድረስ ቡድን ሰባት ግዛቶች ውስጥ ያሉ የሩሲያ ሉዓላዊ ንብረቶች ታግደው እንደሚቀጥሉ ተናግረዋል። ሩሲያ አንድ 112 የዩክሬን ሰው አልባ አውሮፕላኖች ድብደባ ለመፈጸም ሲሞክሩ ከጥቅም ውጪ ማድረጉን ገልጿል። ሩሲያ ሐሙስ እለት እስካንደር ኤምምሳይል የተባለ በዩክሬን አንድ ክልል ውስጥ መጣሏም ይታወሳል። ሩሲያና ዩክሬን ለሁለተኛ ጊዜ በመቶዎች የሚቆጠሩ የጦር ምርኮኞች መለዋወጣቸውን የምናስታውሰው ነው። ከሦስት ዓመት በላይ የተዋጉት ሁለቱ ሀገሮች በሺዎች የሚቆጠሩ የጦር ምርኮኛ ይዘው ይገኛሉ። ታዲያም ከዚህ በኋላ ከፍተኛ የተባለ ድብደባ በዩክሬን ላይ ተፈጽሟል። ጦርነቱ ከተቀሰቀሰ ጀምሮ ሁለቱም አገራት ሰላማዊ ሰዎችን ጨምሮ የጦር ምርኮኞችን እየለቀቁ ወደ የሀገራቸው ሲለቁም ቆይተዋል። የዩክሬን ፕሬዝዳንት 307 የዩክሬን ወታደሮች ወደ ሀገራቸው መመለሳቸውን አረጋግጠዋል። ቀደም ብሎም የሩሲያ መከላከያ ሚኒስቴር ተመሳሳይ ቁጥር ያላቸው ሩሲያውያን የጦር ምርኮኞች ከዩክሬን መቀበላቸውን ገልጸዋል። መጀመሪያው የጦር ምርኮኞች ልውውጥ የተካሄደው አርብ ሲሆን እያንዳንዳቸው 390 ሰዎች ከሌላው ተቀባብለዋል። በአጠቃላይም አንድ ሺህ የጦር ምርኮኞችን ይለዋወጣሉ ተብሎም ይጠበቃል። ዜለንስኪን የምርኮኞች ልውውጥ እንደሚቀጥልም ተናግረዋል። ውድ የቻናላችን ተከታታዮች፣ የዛሬው ዝግጅታችን ይህን ይመስል ነበር። ባረስናችሁ መረጃ እንደተደስታችሁበትና በቂ ነገር እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸው መረጃዎች ይዘን ቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኖን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።